ሰሙን ያው፣ አባቴ ምንድነው እኮ ሰሙ ነው። ሄሎ፣ ምንድን ነው የምለው፣ ምገረኝ ማለህ ብለው የደወልኩበትን ቦታ እግዚአብሔርን አርሴማ ትሙት፣ አርሴማ ትሙት፣ ጅንኑ ጋር ነው የደወልኩት፣ አርሴማ ትሙት ምን ትይዋለች መሰለሽ? እንደማፈቅርህ ወይ ብቻ እሺ፣ እንደ አንተስ እንደሚወደኝ እንደሚያፈቅረኛ አንተስ ይለኛል ብላ ው አሌክስ ደግሞ በይ ከፈለክ፣ ካልሆነ እናቴ ትሙት፣ አርሴማ ትሙት። አንተ አርሴማን ኝሰኝ መብርሃንን፣ አሌክስ መድኃኔዓለምን፣ ድንግልን እሱ ጋር ነው። ባሊሽ ካልሆነ ግን የዱባይ ባል ያርገው። ያልኩሽ የዱባይ ባል ያርገው። ችግሩ የዱባይ ባል አይደለም። እሱ ያርገው አሜን። ከዋሾ ከአሜን ትወጫለሽ። ቅንቅና ግን አሌክስ ግን በቃ ጠበቅ ያለ ቅጣት መማር አለብን። ከዚህ በላይ ቀጥታለ። ማርያምን እሱ ነው። ድምፅህን ቀይር ያልኩትኝ ሁላ ታንቃችሁ ሙቱ። ድምፁን አትሰሙትም። እኔ ግን ሰርች የለንም ነው የምወጣው።

እና ግን ምንድን ነው ትደረገ ዘንድሮ እንደዚህ ያል ትንሽ እያዬ ስለነበር ድምፅህን ቀይር ብዬ ጽፌለት ነው። ድምፅህን ቀይር ብዬ እኮ ነው አትሰማውም እያልኩ በሬል ድምፅ አትሰሙትም ስንቱ እሱን እንትን እንት ድምጽ ለመቅዳት እንዲህ ብሎ ካሜራ ደቅኖ ነበር እኔ ፋራንኝ ስታይ ምን አመለጠ ምንም መስጌ አዳሜ ካሜራሽን እንዲያርገሽ አንዴ ብቻ አውራ አባቴ ያልኩትኝ ወይ ሲለኝ አንዴ ብቻ አውራ ስለው ይሻለኝ አይክ ድምፁን በጣም ይማርካል። አይ እንጃ እመቤቴን። ድምፁ ሪል ድምፁን ብትሰሙት እዚህ ቲክታክ ላይ በጣም ብዙ ሴቶች እንዲህ ነበር የምትሆኑት። እግዚአብሔር ነ አንተ እኔ እናቴ ትሙት፣ ታውቃለህ ማርያምን፣ ጅንኑን ሳይ ሌሎች ወንዶች በረሮ ነው የምትመስሉኝ። አስረግጬ ነው የምነግርህ። እኛም ከአንድ ሰው በኋላ ና ሁላቸውም ሴቶች ይመስላችኋል። ብታይ ምን እንደ እኔ ወንዶች

ሳቀት ስንደርሰው፣ አሸንጉሊቷ ወይኔ ልታለቅስ ነው። አሸንጉሊቷ ና አንተ ቅንቅናም ና ና፣ ለግሶ ና ና ና ና። አሁን ና፣ አንደኛ ቅጣት። ቴንኪ ዋኖፍዬ፣ አመሰግናለሁ፣ ኔ ውድ ወንድሜ አንደኛ ቅጣት አንደኛ ቅጣት የማልቀይረው ቅጣት እርጉዝ ትሆናለህ። የቅድሙን ጋቢ ለብሰህ ሆድህ ጨርቅ ከተክኖ መብቴ ነው መብቴ ነው እንዲያስጨነከኝ አንደኛ ቅጣት። ሁለተኛ ቅጣት ደግሞ በጫማ በአሮጌ ጫማ ውሃ ትጠጣለህ። ሶስተኛ ቅጣት ደግሞ ተንበርክከክ ቀለበት እንደዚህ አድርገህ ዴዚ አይ ላቭ ዩ ያልክ አስር ጊዜ ትላለህ። አይ እንዳስጨነቀኝ፣ ያላ እርጉዝ ትሆናለህ። ነጠላ ለብሳ ጥግህን ትይዛለህ ኮርነር ላይ እርጉዝ ሆነክ ነጠላውን ጣል አድርገህ፣ ያላ አይመለከተኝም ካላስ የለውን በርህን አንሳ። ሁለተኛ ቅጣት አሮጌ ጫማ አልኩህ። እን አሸታሸቱ እያደረክ ጥጥት፣ አሸታሸቱ እያደረክ ጥጥት፣ ሰባት ጊዜ መብቴ ነው መብቴ ነው መብረጥ ያንተ ፋንታ ነው። አይ ኖ አልፈልግም አልፈልግም አልፈልግም። እንደዚህ አሸታሸት ለቅለቅ ጥጥት የላ አልፈልግም። እንደዚህ አረጊ ነው የምፈልገው። ወይ እርጉዝ ትሆናለህ። አልሰማሁም። ወይ ዋኖ ፍዬ እግዚአብሔር ይስጥቅ። የላ ካሜራውን ቀና አድርገው። አሮጌ ጫማ ነው የምታመጣው። የላ ይቅርታ፣ መብራቱን አትታይም፣ አትታይም። ቅጣት ቅጣት ነው እንዴ? ነፍሴን እኮ ነው ያስጨነቀኝ። ፍቅረ ጅንኑን እኮ ከስራ አቋርጨው ነው። የላ ሆዱስ ጨቅክተት አይታይም። እናቴ ትሙት፣ አሌክስ፣ አይታይም መብራቱ፣ ከልሎታል። መብራቱን አጥፋው። እንደሱ ጨርቅ ክተት፣ ሆድህ ውስጥ ጨርቅ ክተት። ተንበርከት። ቀለበት የት አለ? ቀለበትን አውልቀው፣ እሱን ቀለበቱን አውልቀው። ዴዚጌ፣ እኔ የምልህን የምትለው አስር ጊዜ ዴዚጌ፣ እንደዚህ ጎንበስ ነገር አፍቃሪ ምስል አይመለከተኝም። ዴዚጌ፣ የኔ ውድ የእኔ ፍቅር፣ አንቺ እኮ አንቺ እኮ ለእኔ ለሕይወቴ ዋስትና ለመኖሬ ቅመም አንቺ ነሽ። ዴዝዬ ፍቅር ታገብኛለሽ ፍቅር ታገብኛለሽ። አይሰማም የለ ፍቅር ታገብኛለሽ። አሌክስ በጣም ነው ሞወድህ። መሲም በጣም ነው ወዳት በማርያም እንደው አሌክስና መሲጋ ያላችሁ በሚካኤል ሁላችሁ ፊፊ ጋ በሚካኤል ጌማ አላት ቢጌማ አላት ሁአሁን ው ቢጌም አላት ሁላችሁ ተሰብስባችሁ አሌክስ የስወደ ና ከላይ ውጡና፣ በማርያም እዛ ሄደን በቃ እናደርግላት። በማርያም እን በልጅሽ፣ አሌክሴ በናት እንደው በምትወዳት ና

ማፊ መርሳት ዜዳ አደናቅፋልች። አውጣው ቀለበቱ አው ደዚዬ፣ በእናትህ አሌክስ ተቀጣ። በቃ አታናደኝ አሌክስዬ። ወይኔ ደዚዬ፣ ድምፁን ከፍ አርገው እግዚአብሔርን። አሌክስ እኔ ተቀጥቼ ይልሃለሁ ደዚዬ በማርያም ጮክ በል ዴዝዬ። ውምን እኔ ስትቀጣ ሰው አልተኛም ነበረ ዴዝዬ። ዬ የኔ ፍቅር ስኖር ዋስትናዬ፣ የህይወቴ ቅመም ማጣፈጫ አንቺ ነሽ ዴዝዬ ከአንቺ ውጭ ያሉ ሴቶች ንጭያሴቶችውየሄ ካልእደዚዬ ከአንቺ ውጭ ያሉ ሴቶች በተአምር የአክስቴ ልጆች ናቸው የሚመስሉኝ አንቺ ለእኔ ፍቅሬ እናቴ የላ የላ፣ ህይወቴ ነሽ። እንደሱ ቁጭ ብለክ ህይወቴ ነሽ። ቀለበቱን እንዲያርገው ከፍ አድርገው። ህይወቴ ነሽ። ዴዚዬ ታገብኛለሽ? ጮክ በል። ይሄንን ፓርት ጮክ በል። ዴዚዬ ታገብኛለሽ? ጮክ በል። ሞቼ ነው ዛሬ። ዴዚዬ ታገብኛለሽ? ዴዚዬ ታገብኛለሽ ወይ?

ዴዚ ነው። ዴዚ አይደለች። ዶናት በይ፣ ዶናት ስጡኝ። ከኔ ፋኖች ያላቸው ማርያም ይህን ፓርት አንድ ሰው ቀርጾ ፖስት ያደርገው ዩቱብ ላይ ምን ቲክቶክ ላይ ነገራቸዋሉ። ይህን ከጫወተን ፋፊ ጋር እንሄዳለን። ይህን ቀጥጫት ልውጣ። ጋይስ ፕሊዝ፣ ጋይስ ትሪፕል ነው። ሌትስ ጎ ጋይስ ይህን ቀጥቻ ትቻሉ ጠሪት አትቀጣኝም፣ ጥቅጫ አታሸንፈኝም ነው። አሸንፍሻለሁ። ማርያምን አታሸንፈኝም። ማርያምን አሸንፍሻለሁ። አታሸንፈኝም። አረፊፊ እርዳታ አትፈልግም። ታይ እኮ ዜድ እኮ ናት። አይ ዜድ እንዳይቀፋት ብለን እኮ ነው።

እኔ ምን እንደማስብልክ ታቃለህ? ጠብቅ። ሲዲ ሲዲ፣ እባካችሁ ጋይስ ከዚህ ጉዳውጥን። በቃ ይህ መጨረሻ ነው። በቃ ይህ መጨረሻ ነው። ተቀጥቼ ልወጣ አልፈልግም። ተቀጥቼ ልወጣ አልፈልግም። ከምር ነው። አሜን ይድፋ፣ በአጭር ያስቀረ ጋይስ ጋይስ በዘፈን እንደቃለን ታይሚንግ የለም፣ አትሞክሩ

እንተንበርክክ እጅህን ወደ ኋላ አድርገህ ዋኖ ዋኖፊ የዓለም ኪንግ ነክትሏልክ መቶ ሀምሳ ጊዜ ለምን አልታረደም? ወንድን ኪንግ አልልም። ጀግና ነክ ትሏለክ አትልም ሁለተኛ አንደኛ ወደልክም ጠላ መቶ ሀምሳ ጊዜ ዝቅ ብለክ አንገትህን ጎንበስ ብለህ አልኩህ። ሙርከኛ ሆነ አልኩክ ዋኖፊ የዓለም ጀግና ነው ትሏለክ። መብቴ ነው። አንደኛ ቅጣቴ ሁለተኛ አንደኛ ሁለተኛ ቅጣቴ አደምጠኝ። ሁለተኛ ቅጣቴ እርጉዝ ትሆናለክ። መብቴ ነው። መብቴ ነው። የሴት ካራክተር ትጫወታለክ። መብቴ ነው። እንዴት ቅጣትን እኮ ነው መቀጣ ሶስተኛ ቅጣቴ ዱቄት አምጥተህ ከጭንቅላት እስከ ራስ ጠቁር ንስንስ አድርገህ ትቀባለን። ሙሉ ሰውነትህን ምረጥ። ኦኬ የአንደኛው ቅጣት እኔ ለወንድ ኪንግ አይደለም ጀግና ትለዋለህ፣ መብትክ ነው። ትቀይረዋለሽ

ኪንግ ብልም ብዬ አላውቅም፣ ጀግና ብል ብዬ ማለት ነው። ለወንድ አይታዝ ዱቄት ተቀባና ሻወር ውሰድ፣ ዱቄት ተቀባና ሻወር። ሁለት ቁጣት ነኝ ሰውዬ፣ የላ ወይ ደግሞ አንበሳ፣ ትንሿን አንበሳ ናና ስጠኝ። ምረጥ፣ በቃ አሁን ከነዚህ ምረጥ። አልቀይርም ወይ ትንሿን አንበሳ። ጨፍር፣ እጨፍራለሁ አልፍ ማነው? ጨፍር ያለ ባናት ተተከል በለው። ጨፍር ያለ እንሰውዬ እሱ ነው የተቀጣልኝ፣ ወይስ እኔ ባናት ተተከል። ወይ ትንሿን አንበሳ ና ናውጣ፣ እናስጠኝ። ወይ ደግሞ የአንተ ዛ የሚያቀራሩት እነዛ ቤተሰቦች ይምጡና እዚህ ጋር ትንሿን አንበሳ ይስጡኝ። ቤተሰቦች ናትና አንተ ዋኑፊ ብላይ ተናገርኩ። ምረሳ ለም ታቅራራለ? እንዲ የላ ትንሿን አንበሳ ናስጠኝ። ችግር ይሄ ልጅ ግን ነክቼው አላውቅም የሚ አንተ ጋር ችግር የለበትም። የት አውቆ ችግር ይኖርበታል? ትንሿን አንበሳን አናስጠኝ። አንደኛ እርጉዝ ትሆናለህ። አልቀይርም እያልኩ ነ ነው እርጉዝ ነው። ሙሉ ሰውነትን ዱቄት ልቅ ትላለህ። ከዛ ገብተህ ሻወር ትወስዳለህ።

አልልም ታንቀት፣ ሞታለህ። ሁለተኛ እርጉዝ ትሆናለህ ብዬ ክንቢ ብላል። ሙሉ ሰውነትህን ዱቄት ተቀበቅ፣ ሻወር ትወስዳለህ። ሶስተኛ ትንሿን አንበሳ ና ና ስጠኝ። ዱቄት የለኝም፣ ጀግናም አልልም። ሻወርን ነው ሻወርን፣ ስንጠትንች ባዶን አልፈልግም፣ ባዶን አልፈልግም። ወይ ቲማቲም ጨምቀቅ፣ ጸጉሩቅ ላይ ፊትህን ሽትሽት ታድርገው። አራት ቲማቲም ወስደ ገብተህ ሻወር ትወስዳለህ። መብቴ ነው፣ ይህን አልቀይርም። መድሃን ለምን አልቀይር? ወይ ትንሿን አንበሳ ና ና ስጠኝ ምረጥ። ምን የአንተ ቤተሰቦች ትንሹ አንበሳ? እኔ አሁን እዚህ ጋር ትንሿን አንበሳ ስጠኝ፣ ዋኖፊ ብሎ ይሰጠኛል። ሲጀምር ከግርግዳ ጋር ነው የተላተማችሁት። ዋኖፊ ግርግዳችሁ ነው። ግርግዳ መግፋት አትችል ማለት የተጋፋ ዋኖፊ ነው። ተው እያልኩ አቅራራ። ኖ ገብረስላሴ ምናምን አትበል። ፋዘርን አትጥራ። ኖ ተቀጣ ሰውዬ፣ ተቀጣ። አሌክስ ተቀጣ፣ ተቀጣ መስክ ነገር ክስምዑ ጀመረ ክስሚያ፣ እንዴ አንጀቴን እንዳትበላኝ አንድ ሰው ሽር ባረግ ማለት ነው። ዋኖ ፊን አብሮ ያጠፈዋል። እናቴ ኪዳነ ምህረትን ዋኖ ልንገርቀኝ እኔ ስለማልፈልግ እንጂ ኪዳነ ምህረትን ዋኖ ፊን አታሸንፎም። እመብርሃንን እያ ገዛ እየሞት እያልኩ አብሮ እሱ ይጠፋል የምልህ፣ ሚመጣው ሰው ነው የሚጠፋው፣ ኪሱ ነው የሚያልቀው እንጂ ዋኖፊ አይሸነፍም። ግን ቤት አሁን አራስቱ ማጥፋት የለኝም፣ ጋይስ እንዴ ሁሉንም የለኝም ብለህ ምረጥ። በቃ ትንሿን አንበሳና ነው ስሚ፣ ትልቁ ትልቁ ትንሿን አንበሳን እስጠኝ። ተቀጣ በእናትህ። ታይም የለንም፣ ይቅርታ። እኛ በሰዓት ምን እንቀሳቀስ ሰዎች ነ የላ አሌክስ፣ ኔትወርክ እንዳቆመህ ነገር አትሁን። እናት ትሙት አልፋታም ፎቶህን ዘቅዝቄ ነው የምረግጥክ፣ እያልኩክ ነው። ማርያምን፣ አልተደወለልህምና ተመለስ። ሌባ ሌባ በሚለው ሁላ ነው ፎቶህን የምሰራለት። እግዚአብሔርን ቪዲዮ፣ ይሄ ወንድማችን ሰረቀ ብዬ ፎቶህን አድርጌ ነው ቪዲዮ የምሰራ። ብካ አልተቀጠቀ እና ተመለስ። ይችን ሲስተም እኔ እራሱ አረጋታለሁ። እጅ ሲስተም እኔ ራሱ አረጋታለሁ። አንዳንዴ ና ገና ነብስህ ናት የምትወጣው። እናቲ ትሙት ሌባ ብዬ ነው ቪዲዮ የምሰራበት። እንዴት እንዳስጨነቀኝ እኔ ነኝ። ጨነቀኝ እኔ ጨነቀኝ ጨነቀኝ። እኔ ነኝ ጨነቀኝ እኔ ነኝ